አይፈልግም ሩታ። እሺ ቢያት ቢያንስ እሺ ቢያት። እኛ ጉዙ ለፋን። እኛ የምንፈልገው እኮ ሩታዬ ምን እንደሆነ ታቂያለች። ከሁለት አንዳችሁ እንድትሸነፉ ነበረ። በቃ እሱ ተሸነፈ እና አሁን በቃ ታስፈልገኛለች አለች እየነበረች ነ። ሩታ ይህንን ውሳኔ ላለመወሰን ከራሴ ጋር በጣም በብዙ ታገያሉ፣ በጣም በብዙ ነገር ግን በቃ የመጨረሻ ውሳኔ ስለሆነ ነው ይህንን ሀሳቤ መቀየር ያልፈለጉት። ለዛ ነው ከዚህም በፊት ላግኝ ስትኝ ያላገኘሁሽ አልተጎዳም እያልኩም አይደለም። ተጎቷል። ውስጥ ሻቅ አለው፣ ግን እስቲ ለአንዴና ለመጨረሻ ጊዜ ሰዎች ራሲ ማሳረፍ ይፈልጋሉ፣ ከነገሮቹ በትንሽ ቢያንስ ራሲ ማሳረፍ ይፈልጋሉ። ማንም የተረዳኝም አይደለም እኔ ረዳሻሉ ማንም ባረዳሽ። ሰላም ቤተሰብ፣ ዛሬ የሰማሁት ጉድ ማለት ነው። ወደ ቡታጀራ የተሰማ ነገር ነው መነግራችሁ። ወዴት ወደ እነ አብርሽ እና እሩታ ቤት የተፈጠረውን ልብ ብላችሁ አዳምጡኝ። የአብርሽ እና የሩታ የፍርድ ቤት ቀጠሮ አሁን ነው፣ አሁን ማክሰኞ የፍርድ ቤት ቀጠሮ አላት በሚገርም ሁኔታ ማለት ነው። አሁን መጪው ማክሰኞ ፍርድ ቤት ቀጠሮ ከመድረሱ በፊት ብሎ ለሩታ ሽማግሌ ልኮላት ነበረ፣ እንዲስማሙ ማለት ነው። እሱ እንዲስማሙ ለምን እንደሆነ ታውቃላችሁ? ፍርድ ቤት ሄዶ ውሳኔ እንዳይወሰንበት ቀድሞ ማለት ነው። እሷ ደግሞ ሽምግልናውን አልቀበልም በማለት አልፈልግም፣ ከአንተ ጋር መኖር አልፈልግም ብላለች ማለት ነው። ትላንትና ያንን ቪዲዮ ለቆ ዛሬ ግን ቪዲዮ ሳይቀረጹ ሽማግሌ በጠዋቱ ቤተሰቦቿ ጋር ልኮ ነበረ ማለት ነው። ሩታ ወደ እርቅ እንድትመጣ ወደ ቤቷ እንድትመለስ ወደ አዲስ አበባ ወዳለው ቤቷ እንድትመለስ። ግን ሩታ እኔ አልፈልግም ከእሱ ጋር መገናኘት አልፈልግም፣ ሕግ ይዞታል፣ ጉዳይን ሕግ ነው የሚጨርሰው አለች። እኔ በጣም የገረመኝ ትላንትና አብርሽ እኛን ፕራንክ አድርጎናል። ምንድን ነው ፕራንክ ያደረገን? በዛውም ተቃጠሉ፣ ድብን በሉ እርር በሉ። እኔ ሄርሜላ መቼም ቢሆን አልተዋትም የሚል አይነት ሜሴጅ የሚያስተላልፍ ፕራንክ። እንደውም ታስፈልጊናለሽ ለስራችን። እናንተ ታውቃላችሁ አብርሽ እኮ ለሩታ ቅንጣት አክል አያስብም። ቅንጣት አክል ማለት ነው ሩታ ምንም ብትሆን፣ በአናቷ ብትተከል፣ ምንም ነገር ቢደርስባት መቼም መቼም ከጎኗ እንዳልሆነ በትላንትና ቪዲዮ መጨረሻ እንትን ብያለሁ አይታችኋል። እኔ ምን አረኩኝ? እኔ ለአንተ እንደዚህ ስሆንልክ ምናምን ስትለው እንዴት አቅፎ እንዳባበላት ትናንትና አይታችኋል ሄርሜላ። ስለዚህ ይሄ ሰውዬ ለሩታ እንጂ ለሄርሜላ እንጂ ፍቅር ያለው ለሩታ ፍቅር የለውም። አብዛኛው ደግሞ የኢትዮጵያ ወንድ ጋይስ፣ ስታረግዙ ይቀየራሉ። ገባችሁ? በችግራቸው ሰዓት አብራችሁ ሆናችሁ ትልቅ ደረጃ አድርሳችሁ ልክ እንደ ሩታ ማለት ነው። ሩታን እዚህ ደረጃ አብርሽን እዚህ ደረጃ ያደረሰችው ሩታ ናት፣ ግን አብርሽ በልቶ ካጅ ነው አብርሽ በልቶ ካድ ነው። በልቶ ክዷታል። በልቶ የካዳት ምንድን ነው? ጊዜዋን ሁሉ ነገሯን ትታ ትምህርቷን ትታ ታስታውሳለች፣ ትምህርቷን ትታ ቤተሰቦቿን ትታ ብዙ ነገሯን ትታ ሁሉ ነገሯን ትታ እሱ ቤት መጥታለች፣ እሱን ተቀብለዋለች፣ ፍቅር ገልጻለታለች። እንደ ሴት እንደ ሴት የሚያስፈልገውን ነገር ሁሉ እንዳቅሟ አድርጋለታለች፣ ፍቅር ሰጥተዋለች። እዚህ ደረጃ ደርሷል። ለስኬቱም ለሁሉም ነገር እሷ ናት ከሱ ጎን ያለችው ግን አብርሽ ይሄ ሁሉ ነገር አድርጋለት ሌላ ሴት ሲያይ ያለፋች ያልደከመች የሆነች ዘመናዊ የሆነች ሴት ሲያይ ሩታን ከነመፈጠረው አጥቷታል። ግን አሁን የፍርድ ቤቱ ሂደት እሱ ላይ ጫና እንዳይፈጥርበት ዛሬ ሽማግሌ ልኮ ነበር። እንኳን አልተቀበልሽም የኔ ጀግና ሩታ ብል እንዳል ሽማግሌዎቹ ለሌላ ቀጠሮ እንደተመለሱ ሰምቻል። በጣም ነው ደስ ይላል። እንዳትቀበዩ መታረቅ እንኳን ቢኖርባችሁ መጀመሪያ እቺ ሄርሜላ የምትባል ሴትየውን ከህይወቱ ያውጣ። እሷን ታቅፎ እሷን አዝሎ፣ ግን ከአንቺ ጋር እርቅ መፍጠር አይቻልም፣ መፍጠር አይቻልም። ሰምተናል እያንዳንዱ ምን እያደረግክ እንደሆነ እያንዳንዱ መረጃ ደርሶናል። እያንዳንዱ እንደውም ሽማግሌ ጋሽዬን ስትልከው ጋሽዬ በዚህ ጉዳይ አልገባም እንዳለ ሁሉ ሰምተናል። ማስረጃ ደርሶናል። ኦኬ ደርሶናል። አየክ አንተ ከማንም አትበልጥም። ለምንድን ነው በዚህ ደረጃችን እርጉዝ ሴት ማሰቃየት ማሳደድ ግን እኔ ትምጣ፣ ወደ ቤቷ ቤቷ ነው ቤቷ መግባት ትችላለች። እኔ ከፈለገች እተውላታለሁ ብለህ ለሽማግሌዎቹ ነገርክ፣ መልእክት ላክ። አትፈልግም እሱ አትፈልግም። ቤት ቤት ካስፈለጋት እኛ ቤት እንከራይላታለን። አትፈልግም፣ ቤቷ ነው ቤቷ፣ ትግባ። ኦፍኮርስ፣ አንተማ ከሄርሜላ ጋር እኮ ሲምሲ አካባቢ እኮ ባለው ለመኝታ እንደተከራያችሁ ሰምተናል እኮ፣ መረጃ ደርሶናል እኮ። ስለዚህ ባዶ ቤት አዎ፣ መታ ለምን አትቀመጥም? ስታስበው እሷ ሰራተኛ ክናት ወይስ ተላላኪ ክናት? መጥታ ባዶ ቤት የምትቀመጠው ምን ነው አንተ? እሷ ቤተሰብ የሌላት መሰለክ? ምን ነው ዘመድ የሌላት መሰለክ? እንዴ ደፋል። እሰይ ሽማግሌ ስላልተቀበለች በጣም ደስ ብሎኛል። ጋይስ ሁላችሁም ይሄ ልጅ የሚያደርገው ነገር ትክክል አይደለም አሉሽ። ጭራሽ ትላንት እናንተን አልሰማም እንደፈለግኩንም ሆኖ ሁን። እኛ መች ስማን አልንክ? ግን ሩታ ጋር አትድረስ፣ ሽማግሌም አትላክ። ሽማግሌ ልካክ መስማም አከፈለክ እችን ካጠገብክ ያለችውን ወሮ በላ አስወግድ አርቃት የራሷን ህይወት ኑር አስወጣት ከዛ ሩታ ትመጣለች አለበለዛ ግን በየደቂቃው ሽማግሌ አትላክባት በቃ ጨርሻለሁ ይሄ ነው ያለው እውነታ በቃ ካልፈለግካት አልፈለግካትም ነው ለጥቅምክ ነው እንደምፈልጋት ሩታን ለጥቅምክ ኧረ ታሳፍራለህ እንደሁን እውነት አንተ ሩታ አይዞሽ እኛ አለን ከጎንሽ እኛ አለን በቃ ከጎንሽ ማንንም እንዳሰሚ እንዳፈርሽ ሽማግሌም እንዳትቀበይ ካላስ መጨረሻ አለኝ። ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። ሰላም፣ ባይ ባይ።